ቆያ ናስረዳ እሺ አሁን ማለት ነው ታደለች በጣም ጥሩ እሱ ሀያ ሁለት ዓመት የነበር ስምንት መጽሐፈ ነገሥት ሁለተኛ ነገሥት ምዕራፍ ስምንት ቁጥር አዎ፣ ስምንት ሀያ ስድስት አንዳንድ ሰው ለምን እንደዚህ እንትን እንደማልሽኝ በቃ እኔ እንዳሉ አልሻው። ለማንኛውም ላሳያችሁ እኛ ሙስሊሞች ዋሽተን አናውቅም አንዋሽም። እ ለቀል እንኳን የምንዋሽ ሰዎች አለን። አንዴ አውጣና አሳያችኋለሁ። መጀመሪያ ደረጃ ማኑ ሸታም እንደሆነ እናሳያቸዋለን። እሺ መጀመሪያ መጽሐፈ ዜና ላይ ያለውን አግኝቼዋለሁ። ነገስቴ ላይ ያለውን ደግሞ ሌባ ላውጣላችሁ፣ ሌባ ያለውን እና አታምንም ነው እኮ ስለሚዋሹ፣ ሌላውም የሚዋሽ ነው የሚመ እንደዚህ ማለት ከሆነ ሊወጣለው። መዘላለፍ አይኑር፣ በፍቅር እንወያይ። ያንቺ ጦር ነው አካል ደሞ ልጅ ሲረብ ይችላል

እንዴት አሻሽለው እንዳስቀመጡት ግሪክኛው ላይ ምን እንደሚል ራስተኛ ግሪክ። እሺ፣ እንዴት እንዳሻሻሉትም ጨምረ ነው። እሺ፣ ምን አሳያችሁ? እንዴት አድርገው እንዳሻሻሉት ባይብል በየጊዜው እንዴት እንደሚሻሻል ሰዎች እንደፈለጉ እንዴት እንደሚጫወቱበት በእጃቸው ላሳይሽ። ከዚህ በኋላ እንዳተታሚ ነው ማድረግ ሽ ማለት አካሄዳቸው ማለት ነው ያው ተመልከች ይህ መጽሐፍ ተመልከች ይህ መጽሐፍ ትቀበዋለች በጣም ጥሩ እሺ ምን አለ ልብ አርጉ እንግዲህ ሲ እንዴት እንዳ ከዛ ግሪክኛው ምን ይላል ራሱ መጽሐፉ ሲመሰክር እናያለን ምን አለ አካዚያስ መንገስ መጀመሪያ ጊዜ አካዚያስ የስንት አመት ጎልማሳ ነበር ይላል የሀያ የስንት አመት አደለች? ሀያ ሁለት በጣም ጥሩ። አሁን እንዴት እንዳሳክሉት አዲሱ የሁለት ሺህ እትሙን እናሳያለን። ከዚያ ሌላኛውን እትም አሳይሻለሁ። ይሄ አሁን የሀያ ሁለት ይላል። ይሄኛውም ላሳይሻ እንዴ ሱ አንዴ ላሳይሽ። ይህም ሀያ ሁለት ይላል። የነገስት ጸሐፊ ብሎ አስቀመጠው። አካዚያስ መንገስት በጀመረ ጊዜ እድሜው ሀያ ሁለት ግን ሰርፕራይዙን ተመልክቸው። ስንት ይላል እዚህ ጋር ግሪክኛው፣ እብራይስተኛው ምን ይላል አለ እብራይስተኛው ምን ይላል አለ? አርባ ሁለት ለምን መቀየር አስፈለገ? ለምን? ለምንድነው መቀየር ያስፈልገው? ለምን ማሻሻል አስፈለገ? ለምን? ቆይ ከዛ ላሳይሽ፣ እብራይስተኛውንም ግሪክኛውንም አሳይሻለሁ። መጀመሪያ እዚህ ላይ ላሳይሽ፣ እውነት የሚናገረው ላይ ላሳይሽ። ያው እዚ እዚኛው መጽሐፍ ላይ ደግሞ ላሳይሽ። እኛ በጣም የሚገርማችሁ ነገር እኔ ብቻ ስብሃንላ መጽሐፍን ሰው እንደፈለገ የሚያስተካከለው ከሆነ በራሱ በጣም አስቸጋሪ ነው የሚሆነው። በሆነ ሁለተኛ ነገሥት ኛው ዜና ዘዳግም ስንት ነው ኛው አርባ ሁለት ምል አርባ ሁለት ያውልሽ መጽሐፈ ዜና ምዕራፍ ሀያ ሁለት ቁጥር ሁለት ላይ

ماشي ماشي ቁጥር ሁለት ላይ ተመልከቱ። ደግሞ ሌላ ራስ ምን ያህል እንደሚያስተካክሉት የተመልከቱ እንደሞ መጽሐፈ ዜና ኔ የእስራኤል ንጉስ ይህ ማጨራሽ ጽሁፉም አጻጻፉም አይገናኝም። ሲጀምር የእስራኤል ንጉስ የየዋቅ ምንድን ነው የአክአብ ልጅ ኢዮራም በነገሰ በአስራ ሁለተኛው አመት የኢዮራም ልጅ አካዝያስ ይሁዳ የይሁዳ ንጉስ ሆነ። በነገሰም ጊዜ እድሜው ስንት ነበር አለ ሀያ ሁለት ዓመት ልጅ ነበር አለ። ጥሩ፣ አሁን እዚህ ጋር ያለው በዚህ አየን። ጥሩ፣ አሁን ይሄኛውም እንዴት አድርጎ እንደሚያስተካክለው ተመልከቱት። ተመልከቱት ምን እንደሚለው አካዚያስ፣ መቶ ማነው? አካዚያስ እድሜው ሀያ ሁለት ዓመት አለ። ከዛ ኮኮብ አረገበት። ተመልከች፣ ምን አለ ኮኮብ አርጎበት አላ። ኮኮቧ ላይ ሄዳችሁ ስታዩት ምን አለ አርባ ሁለት ይላል። ለምንድን ነው የሚያስተካክሉት? እብራይስተኛውም ግሪኩም አይልም። ግሪኩም እብራይስቱ ምን እንደሚል ተመልከቱ። ያው ሊንክ ከፈለጋችሁ ቀጥታ እስክሪን ሾት አርጋችሁ ገብታችሁ ማየት ትችላላችሁ፣ ሊንኩን ማለት ነው። እና አያስቁኛል ወላሂ፣ ጭራሽ የማይገናኝ ነገር ነው። ያው አሁን ማሶሬቲኩን ላሳያችሁ ምን እንደሚል ማሶሬቲኩ ላይ ፎርቲ ኤንድ ቱ